እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የዒድ አልፈጥር በዓል በሰላም አደረሳችሁ እያለን ዛሬ በአፋር ክልል

ዱሌላሳ ላሳ ወረዳ ከፊስ ዒደል የሚባል አካባቢ ተገኝተናል። እዚህ አካባቢ ላይ ከፍተኛ የሆነ የአርብቶ አደር ማህበረሰብ የሚገኝበት አካባቢ በመሆኑ እነዚህ አርብቶ አደር ማህበረሰብ ዒድ ቀንን በምን መልኩ ያሳልፉታል፣ ዒድና አርብቶ አደር ህይወት ምን ይመስላል፣ ሮመዳንም ጨምሮ እንዴት ነው የሚያሳልፉት የሚለውን ቆይታ እናደርጋለን። በአጠገቢያ አሁን ላይ ደግሞ የዚህ አካባቢ ነዋሪ ይገኛሉና፣ እናመሰግናለን። የአርብቶ አደር ማህበረሰብ ዒድን በምን መልኩ ያሳልፉታል?

ኢድን ወደ ገበያ በመሄድ የሚያስፈልጉንን ነገር ሸምተን እንመጣለን። በበዓል ቀን ከብቶችን ወደ ግጦሽ ከሚወስድ ሰው በስተቀር በጋራ እናሳልፋለን። በዕለቱ አቅመ ደካሞችን እንደግፋለን። በተጨማሪም በጋራ ተሰባስበን ጸሎታችንን እናከናውናለን። በመቀጠል ደግሞ እንደሚታወቀው እንግዲህ የአፋር ማህበረሰብ ዳጉ የሚባል ባህላዊ መረጃ ስርዓት አለውና

እዚህ አካባቢ ያለው ደግሞ ማህበረሰብ ከከተማው የራቀ ነው። ከዒድ ጋር በተያያዘ ከሮመዳን ጋር በተያያዘ መረጃ ለመለዋወጥ አንድ ሰው እንዴት ነው የምትተጠቀሙት? መረጃ ለመለዋወጥ አሁን ተጠቀምናማ ገባያ ገርንመኩ እዳልካ ታንጎሪና ነሙ ዳውካ ከባ

መረጃዎችን በመለዋወጥ ወደ ገበያ ደርሶ የመጣ ሰው ግጦሽ ከከብቶች ጋር ውሎ ከመጣ ሰው እንዲሁም ወደ አካባቢያችን ከሚመጡ እንግዶች ጋር ምን አዲስ ነገር አለ በማለት አጠቃላይ ስለ ኢኮኖሚያዊ ማኅበራዊና ፖለቲካዊ ጉዳዮች በመጠያየቅ ለሁሉም አካባቢ ነዋሪዎች እንዲዳረስ እናደርጋለን። ስለ ረመዳንና ኢድ በተመለከተም እንጠያይቃለን። በዚህ በኩል ደግሞ ሌላው የአካባቢ ነዋሪ ይገኛሉ። እንደገና የጎሳ መሪም ናቸውና ሮመዳንን እንዴት ነው የምታሳልፉት? በአብሮነት በመተሳሰብ

ሐርሶ ዲና ረን ቴኬኪ አፈራ መሃይ መን ረመዳን እጅግ የተከበረ ወር ነው። አርብቶ አደሮች በረመዳን ከብቶቻቸውን ሲጠብቁ ይውላሉ። ምሽት ላይ በጋራ ያፈጥራሉ። ቢጠማቸውም ቢርባቸውም በጽናት ይቆያሉ። የአፋር ማህበረሰብ ከፍተኛ የሆነ የእንስሳት ሀብት ያለው ማህበረሰብ መሆኑ ይታወቃል። በዒድ ቀናት ደግሞ

እንስሳቶቹ ወደ ቤታቸው የሚመጡት በዚህ በምሽት ሰዓት አካባቢ ነው። በዚህ ሰዓት ላይ ሴቶች ቀኑ ሙሉ ቤት ሲያዘጋጁ ይቆያሉ። አጠቃላይ በረመዳንና በዒድ ውስጥ አብዛኛው ጊዜ ሴቶች ብዙ ስራ እንደሚጠበቅባቸው ነው የተናገሩት። የተብና ቡረታ በረመዳን ወቅት የቤት ስራ አለብን፣ ከብቶችን ወደ ግጦሽ እንወስዳለን፣ ገበያ እንሄዳለን። አጠቃላይ ብዙ ድካሞች አሉብን። እንደዛም ሆኖ ጾማችንን እንጾማለን።

በዓል ቀን ጠዋት ላይ የጋራ ጸሎት አድርሰን ቤት የሚቀሩ ሴቶች ስራ ለሄዱ ሴቶች ስራ እንሰራለን። ምሽት ላይ በጋራ ተሰባስበን ጸሎት እናደርሳለን። በተጨማሪም እናወጋለን፣ እንጫወታለን።

የአርብቶ አደር ማህበረሰብ በበዓል ቀን ያው ከጧት ጀምሮ ያው የጧት ጸሎቱን ካደረሰ በኋላ አብዛኛው አርብቶ አደር ስለሆኑ ቀኑ ሙሉ ከከብቶቻቸው ጋር ግጦሽ ሄደው ይውላሉ። ነገር ግን የበዓል ምሽት ላይ እንደዚህ ተሰባስበው በጋራ ጸሎት ያደርሳሉ፣ ይጨዋወታሉ። አጠቃላይ የበዓል ፕሮግራማቸው ከጠዋት ጀምሮ በአብዛኛው ይልቅ ማታ ላይ ነው። ድባቡ ደስ የሚለው ማታ ላይ እንደዚህ ተገናኝተው በአማረ ሁኔታ

ይጨዋወታሉ ማለት ነው። ኢናይ ንዓሲናይ ይበጉ በራይ ዓሲናይ ወይ ወልወላ ዓለነ የዕ ዳኮራክ ባሕር ኢልሃይነ ኩሉታተኒ ካንጉተኒ ለኢቲቪ ለተጠናቀረው ዘገባ ሁሴን መሐመድ ከአፋር ክልል ዱለሳ ወረዳ